ሰላም ሰላም ብያለው። እንዴት ናችሁ? ሰላም ናችሁ? አህለን ወሳህለን። እንዴት ናችሁ? ዩቱብ ላይ ያላችሁ እንኳን ደህና መጣችሁ ብያለው። ሰላም ጤና ይስጥልኝ ሁላችሁንም ያላችሁበት የዓለም ዳርቻ በሙሉ ሰላም ብያችኋለሁ። አህለን አህለን አህለን አህለን ብያለሁ። አህለን ወሳህለን እዚች ጋር መጎን እያስተካከልኩኝ ነው። ትንሽ እንትን አልኩባችሁ መሰለኝ። ለማንኛውም እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አመሰግናለሁ። በጣም እግዚአብሔር ይመስገን፣ አልሐምዱሊላሂ ምናምን በሚለው ሁላችሁንም ሰላም እያለሁ እንዴት ናችሁ? ሁሉ ተማም ሁሉ አቦስቱ አለን ሰሞኑን ያደረግነው የገንዘብ እንሰጣለን የሚለው ፕሮግራማችን አልቋል። እነማን ናቸው የሚሰጡት፣ በምን ያክል ገንዘብ ይሰራሉ፣ እንዴት ይሰራሉ የሚለውን በሚገርም ሁኔታ ነገ ከነገ ወዲያ አሳውቃችኋለሁ። የተከበራችሁ እና የተወደዳችሁ ውድ ተመልካቾቼ፣ ስልክ እያስተካከልኩ ስለሆነ ነው ይቅርታ እጠይቃለሁኝ። ጨርሻለው። ዩቱብ ላይ ሰዎች ገባ ገባ ገባ ብላችኋል። ደስ ይላል በጣም። እንዴት ናችሁ? ሰላም እያለው ሰላም እንባባል መጀመሪያ፣ ከዛ በኋላ የተወሰነው አሪፍ አሪፍ ነገሮችን እናወራለን። ክቡራን እና ክቡራን አው ፏ ብልጭ ብለናል። የምንድነው የፈረስ ጋሪ የዋጣ እባክህ መልስልኝ ይላል። የፈረስ ጋሪ አልጻፍኩትም አስፈላጊ ሆኖ ከተገኘ ያልሰራሁት በሱ ቢዝነስ ላይ ግን ኖርማል ነው እንዴት ያው የማያዋጣ ምን ቢዝነስ አለ እዚች ምድር ላይ ግን በነገራችን ላይ እና ጠንክረን ከሰራን ጠንክራችሁ ከሰራችሁ እኮ የማያዋጣ እኮ ቢዝነስ የለም እህት ወንድሞቼም ሁሉም ቢዝነስ ያዋጣል የማያዋጣ ቢዝነስ እዚች ምድር ላይ የለም በቃ የእናንተ ጥረት ብቻ ነው የሚፈልገው እነዚህ እነዚህን እስኪ እዚህ ጋር እናርጋቸውና እናወራለን እግረ መንገዳችንን አንዳንድ ቢዝነሶችን እዚሁ ኦንላይን እያስተዋወቅን እየሸጥን እንማማራለን። ትንሽ አብረን የምንቆይ ይሆናል። እንኳን ደህና መጣችሁ ብያለሁ። ወንድሞች እንትን አትላኩ፣ ግስት የምትልኩ ሰዎች ያላችሁ ዩቲ ላይ አላልኩም፣ ቲክቶክ ላይ ያላችሁ ሰዎች ናቸው። እኔ የማወራበት የምጫወትበት ምናምን ታይም አይደለም፣ ግን ያው ያለውን ነገር ካሜራዎች ፊት ለፊት የመሸጥ ስራ ልንሰራ እንችላለን እንጂ እንደዛ ነው ብቻ ግን እንከምራቸዋለን እዚህ አምጥተን እንዴት ናችሁ ሰላም ናችሁ ወይ ጋሪ ያዋጣል አያዋጣም እንደየአካባቢው ነው እኔ ምን እንዴት አርጌ ላቀው እችላለሁ ወንድሞቼ በአቀው ኖሮ ችግር የለውም ስለማላቀው ነው ካወቅኩት ደግሞ ለማሳወቅ እሞክራለሁኝ ግን ክፍለ ሀገር አካባቢ ከሆነ አዲስ አበባ ትልልቅ ከተሞች ላይ ኮሪደር ያለበት ቦታ ላይ እየተከለከለ ነው ያለው ዩቲብ ላይ የጠየቃችሁኝ ይህንን ጋሪ ፈረስ ያዋጣል ወይ ብላችሁ የጠየቃችሁኝ ያላችሁ፣ የማያዋጣበት ምንም ምክንያት የለም። ያዋጣል፣ ግን አዲስ አበባ ላይ እየተከለከለ ስለሆነ አሁን እኔ እንዲህ ነው ብዬ ልላችሁ አልችልም። ምት ወንድሞች አሁን ያለንበትን ሁኔታ ማለት ነው። አዲስ አበባ ኮሪደር ላይ አሁን ክልክል ስለሆነ ያዋጣል ልላችሁ አልችልም። ለማንኛውም እንቀጥላለን። እንዴት ናችሁ ሰላም ናችሁ ወይ ብያለሁ። ዩቲዩብ ላይ ያላችሁ ሰዎች፣ ለማታውቁ ሰዎች ያው አንዳንድ እቃዎችን ስለምሸጥ እግረ መንገዳችንን እያወራን ካለን የጊዜ ጥበት አንጻር ሁለቱንም ለማስኬድ ሞክራለሁ። ቲክቶክ ላይ በመቶ ሰማንያ ስድስት ሺህ አካባቢ ተከታይ ባለው የተመለከታችኋላችሁ፣ ዩቱብ ላይ ላላችሁ ላይ ሰዎች ቲክቶክ ላይ እየገቡ ነው። ሰዎች እስከሚገቡ ድረስ የተወሰኑ ነገሮችን መናገር ፈልጋለሁ። አዜ ቢዝነስ ስለ ቢዝነስ ስናወራ በቢዝነስ ዙሪያም ስለሆነ የምታቆኝ ማለት ነው። ሰሞኑን የመስሪያ ገንዘብ እሰጣለሁኝ ከጥቅምት ሁለት እስከ ጥቅምት ሰባት ብዬ ነበረ ያወጣሁት፣ ራሱን የቻለ የጊዜ ገደብ ነበረው ትናንትና ምሽት ማታ ላይ ተጠናቋል። ዛሬ ላይ እነዚህን የመስሪያ ገንዘብ የሚሰጡ ሰዎችን ለመለየት ሞክር ያለው ነገ በሚኖረው ቪዲዮ በምለቅበት ሰዓት ነገ የማሳውቃቸው ይሆናል። አስር አስር ሺህ ብር የመስሪያ ገንዘብ የሚሰጣቸው ሰዎች ኦፊሻል ወጥተዋል። ወይም ደግሞ ስራቸው ቢዝነሳቸው ያሳመነኝን ሰዎች መርጫ አለውኝ ኮሜንት ላይ ከጻፉ ሰዎች የስራ መነሻ ወይም ደግሞ የስራ መጀመሪያ ገንዘብ ካፒታል እሰጣለሁ ብዬ ነበረ። እነዚህ ሰዎች ቲክቶክም ላይ ፌስቡክም ላይ እና ዩቲዩብ ላይ የጻፉ ሰዎች አሉ። ለእነዚህ ሰዎች የመስሪያ ገንዘቡን ለመስጠት ቃል በገባሁት መሰረት ነገ ይፋ አደርግና እነዚህ ሰዎች በምን አሸነፉ፣ እንዴት አሸነፉ የሚለውን ራሴ እዚሁ እናገርና ወይም ነግራችሁና ቪዲዮ ለቅላችኋለሁ። ከዛ በኋላ እነዛ ሰዎች ደግሞ ራሳቸው መጥተው በአስር ሺህ ብር ምን ሊሰሩ መጡ፣ በምን እንዴት አሳመኑ የሚለውን ራሴ የማቀርብላቸውና ለራሳቸው ደግሞ መጥተው እዚሁ የሚናገሩ ይሆናል ማለት ነው። ክቡራንና ክቡራን ዛሬ እሁድ ነው። በእሁድ ቀን ዛሬ ላይቭ ገብቻለሁ። ስለ ቢዝነስ እናወራለን። ቲክቶክ ላይ ያላችሁ ሰዎች በብዛት አይ ቲንክ ካሜራ የምትፈልጉ ሰዎች ናችሁ ብዬ አስባለሁ። እዚህ ብዙ ካሜራዎች አሉ፣ በርካታ ካሜራዎች አሉ። ስለነሱ የተወሰነ ማውራት እንችላለን። ኢትዮጵያ ያላችሁ ሰዎች ግን እንዴት ነው? ስለ ቢዝነስ የምትፈልጉትን ነገር ጥያቄ መጠያየቅ እንችላለን። እህት ወንድሞቼ፣ በጣም ብዙ ኮሜንቶች ተጽፏል፣ ልመልስላችሁ። አመሰግናለሁ። አንደኛ ተብሎ ይገባለ። እንኳን ደህና መጣ፣ እንኳን ደህና ቆያችሁኝ ብያለ። እህት ወንድሞቼ ሁላችሁንም በጣም አመሰግናለሁ። ወዳችኋለ። ውድድ መማረጋችሁ፣ ውድ ቤተሰቦች፣ በተለይ ለብዙ አመታት አብራችሁ የቆያችሁ 176 ሰብስክራይበሮች የዩቲዩብ ላይ ያላችሁ በተለይ ደግሞ የተለያዩ ቢዝነስ ሀሳቦችን እየለቀኩላችሁ ስታበረታቱኝ የነበራችሁ ብዙዎቻችሁ ደግሞ ወደ ቢዝነሶቹ ገብታችሁ የተሰማራችሁ ሁላችሁንም እንኳን ለዚህ ያበቃችሁ እያልኩኝ አመሰግናለሁ። በጣም ቴንኪው፣ በጣም አመሰግናለሁ ሁላችሁንም፣ እንደዚህ ያላችሁኝን ሁላችሁንም ዋለይኩም ሰላም ወራህመቱላሂ ወበረካቱ ብያለው። ጀምሩት ተብሏል። ጀምር ያለው ያልጀመረው ነገር የለም። ስለፈረስ ፈረስ ጋር የተናገር ያለው ሰላም ሀብት ሺ ባለፈው ስራ የምትጀምሩበት ብለህ ነበር፣ ግን እኔም ጽፌ ነበር፣ ግን ኮሜንት ላይ ለምንድን ነው ኮሜንት ላይ የለም ማለት ምንድን ነው? ኮሜንት ላይ ጽፈ ከሆነ ማን ያጠፋዋል? ማንም አያጠፋውም። ከእኔ ውጭ የጻፋችሁትን ነገር ማንም የሚያጠፋባችሁ ሰው የለም። ማንም ሰው ማንም። እኔ የምሰራው ለሀቂቃ ነው። የስራ መጀመሪያ ገንዘብ እሰጣለሁ ብዬ የተናገርኩትን በሚዲያ በፊት ፊትለፊት የተናገርኳትን ራሷን ቃሏን ቃሌን እፈጽማለሁ፣ እህት ወንድሞቼ። ስለዚህ ኮሚኒቲ ላይ እየጻፋችሁት ማን ነው የሚያሸንፈው? እንዴት ነው ይዤ እመለሳለሁኝ። ምክንያቱም ብዙ ሰዎች የሆነ በቃ ካፌ ልከፍት ብዬ 10 ሺህ ብር ጎሎኝ ምናምን ያሉ ሰዎች፣ አሁን እኔ ለጎደላችሁ ሰዎች ገንዘብ እሰጣለሁ ብዬ አልተናገርኩም። እንደዛ ሳይሆን አዲስ በአስር ሺህ ብር ቢዝነስ መጀመር እፈልጋለሁ፣ አዋጪ ቢዝነስ አለኝ፣ ወይም ደግሞ ከታች ተነስቼ መስራት እፈልጋለሁኝ ያላችሁ ካላችሁ ማለት ነው። ለእናንተ ብቻ ነው። ሰላም ብያለው። ቲክቶክም ላይ ትሆነ ያላችሁ ሰላም እያላችሁ ያላችሁ አለን፣ ይው ተኳኩለን አእምሮብን ጠቆር ቅጥ እንበለን አለን። እንዴት ናችሁ? ለሁላችሁም ሰላም ብያለው። ጉዞ ሰላም ብያለሁ። ሁላችሁንም፣ አቦስቶ እንዴት ናችሁ? ካሜራዎች በቅናሽ ዋጋ አሉ። ስለ ቢዝነሶች ማውራት እንችላለን። ዩቲብ ላይ ያላችሁ ሰዎችም ስለሚጠቅማችሁ እያንዳንዱ ያሉኝ እቃዎች የተወሰነ ሃይላይት ለማውራት እሞክራለሁ። የኛው የምትመለከቱት ጎፕሮ ይባላል። ጎፕሮ ፋይፍ ነው። በስልክ ዋጋ ማለት ይቻላል። እንደው ዛሬ በምን ልበላችሁ? በስልክ በስልክ በሚሸጥበት ዋጋ የሚሸጡ ካሜራዎችን ይዤ መጥቻለሁ። ዩቲብ ላይ ያላችሁም ሰዎች ትምህርት ይሆናችኋል። በተለይ ከውጭ ሀገር የምትመጡ ሰዎች ካላችሁ ከአስር ሺህ ብር በታች የለም አስራ አምስት ሺህ ብር ካለ ይሄ ጎፕሮ ጎፕሮ ፋይፍ ፎርክ የሚቀርጽ 15 ሺህ ብር ካለህ በጠዋት የቀደመ ሰው ብያቸዋለሁ። ቅድም ፖስት አድርጌ የነበረ ቪዲዮውን ሰዎች በቀጥታ ጥዋት ላይ መተው ከመውሰዳቸው በፊት እወስዳለሁ ምትል ከሆነ ሁለት ባትሪ አለው። የቲክቶክ የፌስቡክ ሊሆን ይችላል የዩቲዩብ ቪዲዮዎችን መቅረጽ የምትፈልግ ከሆነ 4K ይኸው ጎፕሮ 5 የሚባለው ካሜራ አለ። ይሄው ዩቲዩበር ነኝ። በ9000 ብር ምን አይነት ካሜራ አለ? በ9000 ብር የለም። የ9000 ብር ካሜራ የለም። በስተይ ሽብር የለም። 15 ሽብር ካለ ይሄው ወዳጂ 4K የሚቀርጽ ቪዲዮ 15 ሽብር ካለ ይሄውና ትችላላችሁ። ሌላም አለ፣ ከፍ ያለን ስንየር ደሞ d የሚባል ካሜራ አለ በሽብር 20 ሽብር የሚሸት ካሜራ ማለ ቲክቶክ ላይ ዩቲዩብ ላይ ያላችሁ ሰዎችም ይጠቅማቹዋል፣ በያቹዋል። ከውጭ ሀገር የምትመጡ ከሆነ ባዶጃችሁን አትምጡ፣ እቃዎችን ይዛችሁ ለመምጣት ሞክሩ። ይሄኛው ካሜራ ይጠቅማቹዋል። D40 ይባላል ይሄኛው ካሜራ በሀያ ሺህ ብር ብቻ ሀያ ሺህ ብር ብቻ የሚሸጥ ካሜራ ነው። በሀያ ሺህ ብር ብቻ የቀደመ ሰው መውሰድ ይችላል። ቲክቶክ አካውንት የሚገዛ በውስጥ ያዋራኝ። አዋሯቸው፣ ቲክቶክ አካውንት ይባላል። እስኪ አናግሯቸው። ለማንኛውም ዩቱብ ላይ ያላቸው ሰዎችም ያው እናወራለን። የምትፈልጉትን ነገር ጻፉልኝ እዛ ላይ እንመጣበታለን። ላይቭ ላይ ስለሆነ በጣም ብዙ ሰዎች በጣም በመቶ የሚቆጠሩ ሰዎች ቲክቶክ ላይ ገብተዋል። ይህን እናወራለን ቲክቶክ አካውንት ይላለች 3200 ማለ 3200 ማለ በ25 ሺህ ብር ይሄው 25 ሺህ ብር የሚሸጥ ካሜራ ነው በስልካችሁ ከምትቀርጾ ይሄኛው መቁረስ ትችላላችሁ ተናገርኩኝ ይህንኛው 15 ሺህ ብር ብያቸዋል 15 ሺህ ብር ጎፕሮ ጎፕሮ 5 ይለያያል በነገራችን ላይ ይከን ምናምን እስከዚያ አንድ ጊዜ አስር ሺህ ብር ነው ምናምን ብዬ እንዳመጣሁት አይደለም ይህንኛው ዲ አርባ ስንት ብያቸዋለሁ? ሀያ ሺህ ብር ሀያ ሺህ ብር ያለው ሰው ካለ ምን ከፍቼ አሳያችሁ አለ። ባትሪው እዚህ ውስጥ አስገብቼ ሞክሪ አሳያቸዋለሁ። አስፈላጊው ነው ከተገኘ እያንዳንዱ ነገር አሳያቸዋለሁ። በሀያ አምስት ሺህ ብር በሀያ ሺህ ብር የሚሸጣለን። ይህንን ክፈተውና እናሳያቸው። እዚህ ጋር ጠቅ አድርገን እናየዋለን። ዴሞ እያንዳንዳቸው ፍላሽ አላቸው። ይኸው እያያችሁ ነው ብዬ አስባለሁ። ሀያ አምስት ሺህ ብር የሚሸጠው እነሄ በነገራችን ላይ እንቀጥላለን። ፍላሽ ራሱ ላይ ያለው ምንም አይነት ስፒር ላይት አያስፈልጋችሁም። ይህኛው 25 ሺህ ብር ነው። ለማንኛው 25 ሺህ ብር የካነን ባትሪ አለው ይለኛል። እንቀጥላለን። አሉ ብቻ በአቅማችሁ 20 ሺህ ብር፣ 25 ሺህ ብር፣ 28 ሺህ ብር፣ 30 ሺህ ብር እና 40 ሺህ ብር የሚሸጡ ካሜራዎች አሉ። 40 ሺህ ብር የሚሸጡ ካሜራዎች አሉ። ይህን መስላል እንቀጥላለን። ክቡራንና ክቡራን አድራሻ የት ነው? ስልክ ቁጥሬ ከዚህ አሁን ላይቭ ከገባሁበት የመጨረሻ ያለቀኩት ቪዲዮ አለ። ስልክ ቁጥሬ ያለልህ በስልኬ በደወል ብቻ ነው የሚጠበቅብህ ወዳጄ። አቅምህ ስንት ነው? በአቅምህ ካሜራ የምታገኝበትን መንገድ ስላመቻቸውልህ ወደ ስራ መግባት ይቻላል። ዘመኑ የሶሻል ሚዲያ ነው። በሶሻል ሚዲያ በርካታ ስራዎችን ሰርታችሁ ገንዘብ ምንድን ነው ኧረ ብሮ የለሽም ምንድን ነው የላሽም ምንድን ነው የላሽም ምንድን ነው አልገባኝም። የላሽም ምን እንደሆነ አልገባኝም ድጋሚ ጻፈው ካነን ሰበንዲ ስንት ነው ሰበንዲ የለኝም ወዳጄ ለዛሬ ኒከን ብቻ ናቸው ያሉት ሰማንያ ዲ አለ ዲ9 አለ ዲ8 አለ ዲ9 አለ ይሄኛው ካሜራ ትልቅ ነው በነገራችን ላይ ይሄን ወደ ስራ መግባት የምትፈልጉ ሰዎች ካላችሁ ይሄው ወደ ስራ መግባት የፈለገ ሰው መግባት ይችላል እ ወደ ስራ መግባት የፈለገ ሰው ወደ ስራ መግባት ይችላል ይሄኛው ነው ዲ9 ይዘጠና ማለት ይው ቪዲዮ የሚቀርጻል፣ ፎቶ የሚሰራል። 18 በመ5 ዲንስ ተገጥሞለታል። ማን ያለ d31 አለ። ስለማንኛው በ በ25 ብር 28 ብር እና 30 40 ብር የሚሸጡ ካሜራዎች ናቸው። ዋጋው የትኛው ነው? ዋጋው ማለት የትኛው ነው? አቅም ስንት ነው? ከ20 ሽብር ጀምሮ እስከ 40 ሽብር ድረስ ያሉት ካሜራዎች ናቸው። ባለ እንደዚህ ሽብሩን ካሜራ አሳየን ካልከኝ እሱን የማሳይ ይሆናል ወዳጄ። እሺ እንቀጥላለን፣ ለማንኛውም እሺ። እና ዩቲዩብ ላይ ያላችሁ ሰዎች ያልተጠቀማችሁበት ሰዎች አላችሁ፣ ያልተጠቀማችሁበት ሰዎች አላችሁ። ለምን እንዳልተጠቀማችሁበት አላቅም፣ ለምን እንዳልተጠቀማችሁበት አላቅም። እኔ ተጠቀሙበትና የመስሪያ ገንዘቡን ውሰዱ ብዬ ተናግሬ ያለሁ፣ ግን በጣም ብዙ ሰዎች እንትን አላላችሁም አልተጠቀማችሁበትም። ግን እሺ ባለ 15 ሽብር ካሜራ አለህ። ባለ 15 ሽብር ይሄው ጎፕሮ 5 4K የሚቀርጽ ነው። ባለ 15 ሽብር ማለት ይሄንኛው ነው ወዳጅ፣ ሁለት ባትሪ ያለው የብሎግ መስሪያ ካሜራ ማለት ነው። ዲ9 ዲ9 ይሄንኛው 40 ሽብር። 40 ሽብር ያለው ሰው ዲ9 ካሜራ ገዝተህ ቪዲዮ ይቀርጻል፣ ፎቶም ያነሳል እንዲ እንዲገዛ ያለ ሰው ስልክ ቁጥር የመጨረሻ ያለቀኩት ቪዲዮ ላይ አለ። ከዛ ላይ አንስተ ሃሎ ማለት ብቻ ነው የሚጠበቅብህ። ኮልሚ የለውም ሃንዲ ግዛ በናት የራስ እኔ ካሜራውን ብቻ ነው ማመጣል። የለውም ሃንዲ ከፈለክ ሌላ ቦታ መግዛት ነው፣ ካልሆነ ደግሞ በራስ መስራት ነው ወዳጅ። በቀላሉ በሆነ ስቲክ በሆነ ነገር ገዝተ መጠቀም ትችላለህ። ው ማሰሪያው ራሱን ይቻላላለው። ባትሪ አለው፣ ተቀያሪ ባትሪ አለው። ሁለት ባትሪ ነው ያለው። በሁለት ባትሪ ቪዲዮ ካሜራ ካን ሁለት መቶ ሀምሳ ዲ አለ የለኝም የለኝም ማርክ ፎር ሊኖር ይችላል ሶኒ ሊኖር ይችላል እንደዚያ ዘጠና ዲ የለኝም ዲ ዘጠና ነው ያልኳችሁ ዲ ዘጠና የሚባል ካሜራ ነው ያልኳችሁ ዩቲዩብ ላላችሁ ሰላሳ ሺህ ብር ለፎቶ አለ ይሄዳል ሰላሳ ሺህ ብር ለፎቶ ይሄው ዲ ሰማንያ ሰማንያ ዲ ሰማንያ የሚባለው ካሜራ የት አለ የት አለ የት አለ ይሄን እኛው ካሜራ ይኸው ይሄው ይሄኛው ጽድት ያለ ካሜራ ዲ80 ለፎቶ ይሄኛው ተመራጭ ሳበለ ይላል። እኔ ማሳየት ይችላል። ይሄው እያየውና ፎቶ ማለት ይሄ ለፎቶ የሚሰሩ መሆናቸውን ቼክ ላድርግላችሁ። ይሄ ነው 30 ሺህ ብር ካለ ዲ ሰማንያ ይሄ ይታያል ወይ? ስፒር ላይት አያስፈልግም። መጠቅጠቅ ብቻ ነው። በተለይ ጀማሪ ከሆናችሁ ደግሞ መጠቅጠቅ ብቻ ነው ይችላልላችሁ። ሰዎች እነዚህ አይነት ነገር እንደማይመቻችሁ አውቃለሁ። ዝም ብላችሁ ግን የሚጠቅምም ሰው ዩቲዩብ ላይ ገብቶም ደግሞ አንዳንድ እንደዚህ እቃዎችን በቅናሽ ዋጋ የሚጠይቀኝ ሰው ስላለ ከዛ ጋር በተገናኘ ነው። ኳሊቲ ያሳየን። የምን ኳሊቲ ነው ማሳይ አልገባኝም። ኳሊቲ እጅ ነው። ካሜራዎቹን እዛ ጋር ሄደ፣ ኳሊቲያቸው ምን ይመስላል የሚለውን ሄደህ መመልከት ነው ወንድም አለም አይሻል። ሄደ መመልከት ነው። ዩቲዩብ ላይ ሄደ ሰርች አድርግና፣ የአሁኑን ምኑን ኳሊቲ ላሳየ። ኳሊቲ ማለት ምንድን ነው አልገባኝ። ኳሊቲ ፎቶ አንስቼ ፎቶውን አሳጠቤ ነው ማሳየ፣ ወይስ ምንድን ነው፣ ወይስ ምኑን ነው የማሳየ? እኔ ጋር ልታይ የምትችለው አሁን የቦዲውን ይዞታ ነው እንጂ እዚጋ ኳሊቲውን ማየት አትችልም። ምክንያቱም እዚ ስክሪን ላይ ላይቭ የፎቶ ኳሊቲ ፎቶ አሳጠበ አይተ ማየት ትችላለ፣ ግን የእጅህ ጉዳይ ነው። የብርሃን ጎበዝ እጅህ ከሆነ አይደለም እሱ እዚ ጋ ዲያርባ የሚባለውንም ካሜራ ይዘ ራሱ ጽድት ያለ ወይም ደግሞ 3200 ጽድት ያለ ነገር ትገዛበት ሳለ ከድሬ ነው ይላል። እሺ እንቀጥላለን። ሰላም ብሮ ካሜራ አለን። ምንድነው ምንድ ነው አልገባኝም። ኮርቺ ስንት ነው ዋጋው? የኔን ይመስላል። ዩቲብ ላይ ያላችሁ ሰዎች ልሸኛችሁ፣ የተወሰነ ሃይላይት ልበልና መናገር ያለብኝን ተናገሬ ልሸኛችሁ። ምክንያቱም ሁለቱም አይነት ኮንተንት ስለማይለያይ ነው። ቲክቶክ ላይ ያላችሁ ሰዎች አብሬ የቆያ ነው እናንተ ጋር እንቀጥላለን። እና ላይ ያላችሁት ወንድሞቼ ምንመሰላችሁ የተከበራችሁና የተወደዳችሁ ውድ ተመልካቾቼ ዩቲብ ላይ ያላችሁ ለሰሞኑን ያወጣሁት ማስታወቂያ ቻሌንጅ ነበረ። መልእክት ለማስተላለፍ ስለሆነ ዩቲብ ላይ የገባሁት ማለት ነው። 180 ሺህ ተከታይ ያለው የዩቲብ ሰብስክራይብ እንድታዳምጡኝ እንድትረዱኝ የምፈልገው ነገር ሰሞኑን ያወጣሁት በአነስተኛ ካፒታል የሚሰራ በተለይም ደግሞ በ10 ሺህ ብር ትሰሩት የምትችሉት ስራ ካለ ከነገራችሁኝ የመስሪያ ገንዘቡን እሰጣችኋለሁ ብዬ ነበረ። በለቀኩት ቪዲዮ ላይ ኮሜንት ላይ የጻፉ ያስቀመጡ በጣም ብዙ ወንድሞች አሉ። ለነሱ አስፈላጊውን ገንዘብ የምሰጥ ይሆናል። መርጫለሁ። ኮሜንት ላይ የጻፉ በጣም ብዙ ሰዎች አሉ። ኦልሞስት ከ6000 ኦልሞስት 7000 አካባቢ ሰዎች ኮሜንት ጽፈዋል። ከ7000 ሰዎች መካከል 10000 ብር የሚሰጣቸው ቢዝነሳቸው ያሳመኑኝን ሰዎች መርጫለሁ። ነገ ይፋ አደርግላችኋለሁ። ወይም ወይ ደግሞ ከዚህ አሁን ከምትመለከቱት ከላይቭ ቪዲዮ በኋላ ኮሜንት የጻፋችሁ ሰዎች ተጠባበቁኝ። ቢዝነሳችሁ በ10000 ብር ያሳመነኝን ሰዎች ገንዘቡን ነገ ሰጣችኋለው። ይህንን መልዕክት ለማስተላለፍ ነው ዩቲውብ ላይ የገባሁት። ቲክቶክ ላይ ያላቸው ሰዎች ጠብቁኝ ብያለሁት። ወንድሞቼ ይህንን ይመስላል። ነገ ቪዲዮ ልለቅላችኋለሁ። በአስር ሺህ ብር የሚሰራው ቢዝነስ ምንድን ነው? ምን ያክል አሳማኝ ነው? ራሳቸው ቀርበው ያንን ይናገራሉ። ለሌሎቻቸውም ትምህርት ይሆናሉ። ክትትል የምናደርግ ይሆናል በአስር ሺህ ብር የሚሰሩ መሆናቸውን እዚህ አፍሪካ ኮፊ ማለት ነው። ፊጋ ሰሚት ወደ ሰሚት መሄጃው ፊጋ ትራፊክ መብራቱ ጋር ከሚገኘው ከአፍሪካ ኮፊ በርገራቸውን ወይም ፒዛቸውን በልተው አስር ሺህ ብራቸውን ይዘው ሲሄዱ እንደዚሁ ቪዲዮ ቀርጸን ለእናንተ ምክንያቱም ፍትሐዊ ለማድረግ የምናቀርብ ይሆናል። ለዛሬ ዩቲዩብ ላይ የነበረኝ ቆይታ ይህንን ይመስል ነበረ። በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ ተከታተሉ። ዛሬ ማለቁን ላበስራችሁ ነው የመጻሁት ነገ እንገናኝ። አመሰግናለሁ። አስር ሺህ ብሩ ነገ ለእያንዳንዳቸው ሰጥቼ ቪዲዮ የምሰራላቸው ይሆናል። ቢዝነስ ሀሳቦችን በተለይ በጣም ምርጥ ምርጥ ከዜሮ ጀምራችሁ ባላችሁ ካፒታል በ10 ሺህ ብር ሊሆን ይችላል፣ በ100 ሺህ ብር፣ በ50 ሺህ ብር፣ በ1 ሚሊዮን፣ በ2 ሚሊዮን የሚሰሩ በርካታ ምርጥ ምርጥ አዋጪ የቢዝነስ ሀሳቦችን አቀርብላችኋለሁ። ተከታተሉ ይላችሁ ፈልጋለሁ። በያላችሁበት ሰላማችሁ ይብዛ። ዩቲዩብ ላይ ያላችሁ ሰዎች